ረሕመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውዴ ፕሮግራማችን ተከታታዮች እንዴት ናችሁ? ይህ ጋብቻና ፍቅር ከሰኞ ፕሮግራማችን እኖ ክፍል አምስት በቅ በቅብ እያለሁ ክፍል አምስት መልካም ጸባይ፣ የኖረሽ አንዳንድ ጥሩ ተፈጥሮና መልካም ጸባይ ያላቸው ሰዎች አሉ። ይህ አይነቱ ሰብዕና በሰው ዘንድም ተቀባይነትን ከማስገኘቱም በላይ ለስነልቦና ችግር ከመጋለጥም ያድናል። ጥሩ ሰዎች ለህይወት ያላቸው አመለካከት ጥሩ ስለሚሆን ችግር ቢገጥማቸውም እንኳ ሁሉንም ነገር እንዳመጣጡ ለመሸኘት አይቸገሩም። ያሸነፉት። ነቢዩ ሰለላሁ አለይሂ ወሰለም እንዲህ ብለዋልም በዕለተ ቅያማ ከአማኝ የመልካም ስራዎች ሚዛን ውስጥም ከመልካም ባህሪ የበለጠ የሚከብድ ስራ የለም። መጥፎ ባህሪ ላላቸው ሰዎች ህይወት አስቸጋሪ ናት። የነገሮች ሁሉ መጥፎ ጎን ብቻ ነው የሚታያቸው። ተመስገንንም አያውቁትም። ሁሌም ህይወቱን ሲያማረሩ ይደመጣሉ። ይህ አይነቱ ባህሪ ደግሞ በሰዎች ዘንድም ስለሚጠላ በጥሩ መንፈስ የሚቀርባቸው ጓደኛ ያገኙም ምክንያቱም ሁሌ ሮሮ መስማት የሚፈልግ ሰ የለም። ና ይህ የልብ ጓደኛ ማጣታቸው ደግሞ ለተለያዩ ስነልቦና ችግሮችና ሌሎችን በሽታዎችም እንዲጋልጡ ያደርጋቸዋል። ስለዚህ ውድ አዋጤ ጥሩ ሁኚ። ስላ አላሁ አለህ ወሰለም መጥፎ ባህርና አመለካከት ያለው ሰው በማያቋረ ጭንቀትና ስቃይ ውስጥ ሚገባል ብለዋል። እመቤቴ ወይ ከልጆችሽና ክባል ከቤተች ጋርም በደስታ ለመኖር ክፈልሽ ባህርሽን አስተቃትኝ ጸባይሽ ጥሩ ይሆን ጠብጫሪ አቶሆኚ ቤትሽ ንትረክ ወይነም ደግሞ ሰላም የሰፈነበት የማድረጎች ሁኖታ በእጅሽ ነው ያለው። ፍላጎቱ ካለሽ ልጆችሽና ባልተቤተች ሰላም የሚያገኙበትን አውራ መሆን ትቻለሽ። በፈገግታሽ እና በአነጋገርሽ ለዛሽ በልባቸው ላይ ጥሩ ስሜት ማሳደር እንደምትችዪ እወቂ። ያንቺን መልካም ባህሪ ልጆችሽ በትምህርት ቤት፣ ለባለቤትሽ በስራ ቦታ ቀኑን ሙሉ ደስተኞች ሆነው እንዳውሉም ያደርጋቸዋል። ስለዚህ ጥሩ ህይወት እንዲኖርሽና ከባለቤትሽ ጋር ያለሽ ግንኙነት ጤናማ የሆነ ዘንድም ጠናነት አይለሽ የጋብቻ ህይወትን እንደ ምሰሶ ደግፎ የሚያቆየው መልካም ስነ ምግባር ነው። ሰተው በባልና በሚስት መካከል የባህሪ አለመጣጣም ሲኖር ነው። መረጃዎችም እንደሚያመላክቱት ብዙዎቹ ፍቺ የፈጸሙት ጥንዶች ተመሳሳይ አመለካከት፣ የሞራል እሴቶችና ስነ ምግባር አይታይባቸውም። ለቤተሰብ ግጭት ዋናው መንስኤ የጥንዶች ባህሪ አለመጣጣም ነው። የሚከተሉት መረጃዎች ይህንን እውነታ የሚያረጋግጡ ናቸው። ከሰባ በመቶ በላይም የሚሆኑት የቤተሰብ ግጭቶች የሚከሰቱት በዚህ ጉዳይ ነው። አንዲት ሴት ባለቤቷ ሁልጊዜ ምሳውን እራቱን ቤት እንደማይበላ ለፍርድ ቤት በማማረር ትገልጻለች። ባልየው ምክንያቱ ምን እንደሆነ ሲጠየቅ ሚስቲ በፍጹም በውስጧ ጥሩ ነገር የለም፣ በዓለም ላይ ካሉ መጥፎ ሴቶች ሁሉ የከፋችና በማለትም መልሷል። ይህንን ሲናገረ ሚስትየዋ በፍጥነት ተነስታ ጓደኞቹ ፊትም ባሏን መሳደብና መማታት ጀመረች። ይቺ ሞኝ ሚስት በመሳደብና በመማታት ባልተቤቷን ወደ ቤት እንዲመለስ የምታደርግ መስሏታል። ነገር ግን ቀላልና በሳል የሆነውን መልካም ባህሪን በማሳየት የመሳብ ዘዴን መጠቀም ትችል ነበረ። አልሐምዱሊላ ያለው ሴት ባልተቤቷ ለ አስራ አምስት ወራት ያህል ሳያናገራት እንደቆየና የቤት ወጪም የሚልከው በእናቱ በኩል እንደሆነ ለፍርድ ቤት ሪፖርት አድርጋለች። ባልየውም ሲመለስ ሚስቴ የምታሳየ መጥፎ ባህሪ ልታገሳስ ከምችለው በላይ ስለሆነብኝ ለረጅም ጊዜ ሳላናገራት ወሰንኩኝ ብሏል። ብዙዎቹ ቤተሰባዊ ግጭቶች በመተዛዘን፣ በመቻቻል እና ጥሩ ስነ ምግባርን በማሳየት ሊፈቱ የሚችሉ ናቸው። ባለቤትሽ ለአንቺ እዝነትና ክብር የሚጎድለው ተሳዳቢ፣ ጯሂ ሊሆንና ሌሎችን በትዳር ላይ ግጭትም ሊያስከትሉ የሚችሉ ባህሪ ሊኖረው ይችላል። ይህንን ደግሞ ችግር ለመፍታት አንድ ብቸኛ ዘዴ አለ። ይኸውም ለእሱ አዛኝና ደግ ሆኖ መቅረብ ነው። ደግ ሆነሽ ቅረቢውና ውጤቱን ጠብቂ፣ አስገራሚ ለውጥ ታያለሽ። ምክንያቱም ደግነት የማያሸንፈው ነገር የለምና።

እኛ ሰለላሁ አለይሂ ወሰለም ከሚስቶቻችሁ በላጯ ለባልተ ቤቷ ታዛዥ የሆነችው ናትም ብለዋለም። አክለውም ባሏን የምታበሳጭና የምታሰቃይ ሴት ከአላህ በረከት የራቀች ናት። ባሏን የምታከብር ለእርሱ ታዛዥ የሆነ ሴት ደግሞ የተባረከችና ባለጸጋ ናት ሲሉም አስተምረዋል። ነቢዩ ሰለላሁ አለይሂ ወሰለም ቀኑን ስለምትጾም ሌሊቱን በኢባዳ ስለምታሳልፍ፣ ነገር ግን መጥፎ ባህሪ ስላላትና በስ በመላሷ ባልተቤቷን ወይንም ጎረቤቶቿን ስለምታስቸግር ሴት ሲናገሩ በእሷ ላይ ምንም ጥሩ ነገር የለም፣ ጀሀነም ዘውታሪያትም ብለዋል። ውድና የተከበራችሁ የተወደዳችሁ ውድ የፕሮግራማችን ተከታታዮች ለዛሬ ይዤላችሁ የቀረብኩት ፕሮግራማችን እዚህ ላይ እናቆማለን። በሌላ ርዕስ እስከምንገናኝ ድረስ ወሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ።

አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ወደ ፕሮግራማችን ተከታታዮች እንዴት ናቸው? ይህ ጋብቻና ፍቅር ከሰኞ ፕሮግራማችን እነሆ ክፍል አራትን ይዤላችሁ እቅብ፣ ያለው ክፍል አራት ወቀሳና ምሬትን አስወገጅ። ችግር የማያጋጥመው ሰው የለም። ችግርን ለሰው ማዋየድ ደግሞ እፎይታና መፍትሄን ያስገኛል እያንዳንዱ ሰው ችግሩን የሚያዳምጠውና የሚቆረብ